የፈለግከው ይ እያየውን በራሱ ስልክ እንዳሰጥ እያየውተከታተል ምንም ችግር የለውም። ተከታተል የዳንና ያልዳነ ሰው የሚያየ እኩል አይደለም። ፓሰርዬ ምንም ችግር የለውም። እኛ ስለዳንን ያየን ሁናይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለ። እያየው ነው ው ነው። አዎ የመቤታችን ዝማሬ አቤት ዛሬ አቤት ዛሬ ይታያል፣ ይታያል። ምን እግዚአብሔርን፣ ስነ ስርዓት እግዚአብሔርን፣ ስነ ስርዓት። ጌታ ምስክሬ ብለሃል፣ ብዬ ያለው ደኮ አልከድኩም እኮ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይኸው እያየሁ ነው። ስልኩን እሱ ጋር አድርገው፣ አዙረው፣ አዙረው ወደ እኔ። የራሰ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክ እንዳታነሳው እዚሁ ጋር እንዳለቀጥሩ ፕሊዝ፣ ስልክን እንዳታነሳ ፓስተር። እሺ ተከታተሉ። ኧረ ዛሬ ቀን ኧረ ዛሬ ቀን ኧረ ዛሬ ቀን እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ታያለ። ይኸው የአንተ ጋር ነኝ

እኔ እኮ አልክድም እኮ፣ ቆይ፣ ሺ፣ ቆይ፣ ቆይ፣ ቆይ አርፈ፣ ኮፍያን ተከናነብ ፓስተር፣ በእናት ዝም በልና ተመልከት። ዝም በልና አሁን ስልኩን ከሱ ጋር እንዳተንቀሳቅሰው። ወይኔ ጉዴ ሀብቱሽ ሀብትሽ እንዳልክልት ሞት ነው ፓስተር ድመት ናት እኮ ድመት በል በል በል ጌታ ምስክር ይብላል እኔ አልሰማም አላደምጥህም ለአንተ ሲባል ከዚህ በኋላ የሚከሸፍ ሌላ ጊፍት የለም

እኮ ይሄ ትንሹ እኮ ነው ታዲያ ትልቁ አንበሳ ነው እንዴ ይሄ ትልቁ ነው ፓስተር አትረብሽ ቤታን አላቅም ከሆነ እሺ በቃ ልክ ነው እግዚአብሔርን እንዴ ይሁን እንትማ አንድ የእመቤታችን በጣም እውነት ከዶክተር ኪራ ጋር አንድ የዘመርከውን፣ እሺ፣ አንድ እውነት፣ አይ በጣም እሱ፣ ግን አንተ የምትወደውን አንተ የምትወደውን እኔ አላስገድድህም፣ አንተ የምትወደውን አንድ ዝማሬ ዘምር አለ። አይዞ ፓስተር፣ አይዞ። ግን እኮ ድመት ነው ያየሁት እውነቱ። አይ አሁን እንግዲህ ወደ መዝሙሩ ተማምነን፣ አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ፣ ፓስተር ዘምር። ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ ዘምርልን ዋው፣ ይከብዳል። እውነት ነው። ፕሪስ ዘምርልን። እሺ፣ አንተ ጋር ስንት ሰው አለ? ስምንት መቶ ሰው አንድ ሺህ ሰው ይግባል። ገብቷል

አላል እኔ ጋ አሁን፣ እኔ ጋ ስለሚወርድ ነው አንበሳ። አንድ ቻንስ ልስጥህን። አንድ ልናዘምር እኮ ነው አይደለም፣ ልዘምር እኮ ነው። እኔጋ እየዘመርኩ እኔጋ አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን ዲል ነው ጀምረ። አሁን በቃ አሁን ቀጥል። እኔ ጋር ትገያለህ አለሁ እስክሪን ሻት አደርጋለሁ። ቀጥል አድርግ ቀጥል። ለምን አቆምክ እንዳትለኝ። ዲል ነው ዘምረ። አሁን ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለመድኃኒዓለም ባስታ። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ አንዴ ታደርጉኛላችሁ። ዘምር ፓስተር ጀምር፣ አስተካክል። አንተ ጋር የሆነ ነገር መጥቷል። ኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ ሪከርድ ምናምን እንደዚህ አርጋ ታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛላ። አይልህም ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው፣ ካንስል ካንስል አልኩት። በቃ ይበቃል። ላይሰንስ ታወጡ ምንድን ነው ወረቀቱንን ማለት ክፍለ ከተማ እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋሉ ዘመን እኔ ጋር ተዘጋጁ። ሀያላን እኔ እንዳቋረጥ ታደርጉኛላችሁ። ዘመን ፕሊስ። ሰላም ልኬን እያለ ሰላም ልኬን እያለ ሃርና ወርቆዋን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ አርዕነ ወርቁን ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም፣ አልወረደም፣ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊዝ፣ ዝም ብለህ ዘምር ስለፈጠረ አምላክ የሆነ ሰው ነው። ኢሞጂ ልከውል ነው። ዘምር ዘምር፣ በል ዘምር። እኛ የአምስት መቶ ዘጠና ስምንት ኮይን አንበሳ ናገር፣ ዘምር። ተሰማ ላይ ነው የቆንከው ተሰማ ተሰማ። አረ በጣም ነው የሚያምርብህ ፓስተር። ሰላም ለኪ እያለ ሰላም ለኪን እያለው አርና ወድቆ ስ ተስማማ የገብሪኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ ተሰማ፣ የገብሪኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል፣ ድንግል ማርያም ወይ ሰላም ለኪ ሰላም ለአንቺሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ይ የሚበልጥ አለ አላልኩኝም ፓስተር እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም ይደዝማተር ፓስተር ናሙሴ የሚበልጥ እኔ ምንም ፋዘር የገዛውን ሻርፕ ጽሑፉን አበበን የገዛው አላነበብከው አላነበብከውም? እኛስ እንዳንጠቆር ጽሁፍ የሌለው ሻርፕ መጠላ ነው። ደሰን ያደረገ ግን ፓሰር እግረ መንገድ በቁም ነገር ምንድን ነው የሚለው? ሻርፕ ላይ ያለው ጽሁፍ እኮ አይደለም። ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራል። ጠዋት ጠዋት ፓሰር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር፣ ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ አይኖ አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ ሰባት ማለት ነው። በነጮቹ ጁን 14 ላይ ከምሽቱ ሁለት ሰዓት ቅዳሜ እለት ነው የሚውለው ከምሽቱ ሁለት ሰዓት ከባድ የሆነ ፍልም ያለን። በነገራችን ለእኛ ኦርቶዶክስያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ ጊዜ መልካም ፈቃድ ማሰር አንተ ጋር ስንት ሰው እንደሚገኝ ባናቅም፣ እኛ ጋር ግን ከመቶ ሺህ ሰው በላይ ኤክስፐክት ይደረጋል እና በአደገኛው ነው የምንዘረረ እኛ እኮ ኦልሞስት 42 ሚሊዮን አልፈናል። አታውቅም? የእናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል? ፓስተርዬ፣ የሆነ ቪዲዮ አይቼ ነው አንዱ፣ አንድ ስሙ ጠፋኝ፣ አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንጻ ማሰሪያ የሚሆን እግዚአብሔር ሆይ መቶ ሀያ ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው። አለቅም ብሏል አለ። ታዲያ እኛ ቸርች አደለም ይላል። አሁን እኮ የእናንተ አሉ። እንግዲህ ጥሩ ነው ፕሮፌት፣ እንዳንተ ጸጉሩ ለስለስ ያለ ሰው እኔ ይገረመኝ። የእግዚአብሔር የመልሱ ፍጥነት እንዲህ 120 ቢሌ በስመ አብ ቦሌ መድኃኔዓለም እኮ አልፈጀም እኮ በጣም ይገርም ነገር ፓስተር በጣም ቁም ነገር ልንገር ወንድማችን፣ እንዲያውቁም ፈለገ፣ እንዲሁም አንተ ጋር ያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ ምሰራው አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት በስመ ነቢይነት በስመ ሐዋርያነት በስመ ፓስተርነት በስሙ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላዊን አማኞችን አይወክልም። የሚወክለው ራሱን እና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻቸው እናንተ ያልተረዳችሁት እናንተ ጋር የረጅም ዓመት ቀኖና ዶግማ ስርዓት ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ ኮ ገና እኛ ኮ እንደ ባለሙያ ከሰላም ሚኒስትር ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ አሁን ነው እኮ በፓርላማ ተጸድቆ ገና ቤተ እምነት የተቆጠረ ነው እኮ ገና አሁን ነው። ስለዚህ ለምንድን ነው ንግድ ፈቃድ የምትወጡት? እንደዛ ነበራ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው ንግድ ንግድ ፈቃድ የምትወጡት ለምንድን ማለት ነው ንግድ ነው? ንግድ ፈቃድ የምትወጡት ለምንድን ማለት ነው ንግድ ነው? ላይሰንስ ነው ሁሉም ላይሰንስ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት። ልክ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት፣ መንግስትን በመንግስትን አክብራ ነው ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር እኛ ንግድ ላይሰንስ የለንም። አይ አጣራ ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን መኪናዎችን ይነዳሉ። አይጠይቅጠይቃለ ችግር ጠይቅ። ዞሮ ዞሮ ያለ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች አሉበት በሴኩላሩም በስፕሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ክብረትም ይባላል በጣም ትላልቅ ሰዎች ያሉበት፣ ጨዋዎች፣ ሥርዓት ያላቸው ህይወታቸውም አገልግሎታቸውም ታይቶ ተፈትሾ በሰውም በእግዚአብሔር ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት፣ ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምረው ብትል ኤኒቲንግ ኤን ታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት አራት ዓመት ገና የአራት ዓመት ልጅ ነው። ነገ ከነጎዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ፣ አንዳንዶችን ቅጣቱን ሁሉ እስከ ከመስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም በጣም ትልቅ ተቋም እየተፈጠረ ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው ያሉ ሰዎች አይደለም። እኔ ማንም አጠፋ አላልኩኝም። ቆይ ቆይ፣ እኔ አሁን ማንም አጠፋ አላልኩም። እኔ እኮ ትላለህ። አላልኩም። እኔ አሁን እኔ አላልኩኝም። እራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ አልኩት። አንዳንድ አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም። እኔ አልኩት። አዎ፣ እኛ ጋር አይደለም። ስንት ደርሰህ? ፓስተር፣ ቆያ ተረጋግጠኋላ። አራቅ በልና ውራኝ፣ እስኪ በጣም ተጠጋህ ወደዚህ። ትንሽ ወደኋላ አራቅ በል እስኪ፣ ሩቅ አይደለም፣ በጣም ተጠግታል። በጣም ቀርበህ ነው የምታወራው። ፓስተር፣ እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ፣ እንደሱ ጎሽ፣ ቃልቤት ያሰማለን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ ሁሉም ሳይሆን አብዛኞቹ ቁጥር ላይ ማተር ያደርጋሉ ሰላሳ ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርስዎ ደግሞ ምን አሉ 42 ሚሊዮን ገባን ኦርቶዶክሳውያን ለኦርቶዶክስ ያልሆኑ ሰዎች እንዲባትሏቸው ለምን መሰለ ፓስተር ይሄ ኦርቶዶክሳውያን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም። እኛ የቁጥር ችግር የለብንም። ፓስተር ቆይ ልጨርስ ቆይ ልጨርስ እነ ፓስተር ሶፊ ሰላሳ ሚሊዮን ገቡ፣ አርባ ሚሊዮን ገቡ። ይደዝም መተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ በኢየሱስ ምን አይነት አገላለጽ ማለት ነው እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድን ነው ቁጥር አይፈሩም አሁን ያንን ሰው የሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን፣ ለቸርች መስሪያ መቶ ሀያ ቢሊየን ነው የጠየቀው። ይሄ እኮ ነውር ነው እ የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሏል ተባለ እኮ። አረ ጌታ ኢየሱስ። ኤኒዌይ ፓስተር፣ ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ አርባ ሁለት ሚሊዮን ገባ ምናምን ላይ ላይ ግን መቶ ሺህ ሰው ይገኛል እኛ ጋር አለቀ። ጁን 14 አዎ፣ እኔ ቤት ስንት ሰው እንደሚገኝም ብለህ አወቅ ምናልባት ምናልባት የምናረገው እይ፣ ምናልባት እይ ልንገርህ እይ ልንገርህ የጌም ቀን አበባ፣ አበባ፣ ጊንጥ፣ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው።

አይስቱ አጥራሽ አይቆጠርም ነው ያልኩህ። አይ ሰዎች በቃ አንበሳ ብቻ ነው አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንተን አልቀመጥም። ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔ በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለ። ነጥብህን ያለው ቤተሰብ ስኒ ነው። ብዙ መፍራት አይጠበቀብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓሰ የመጽናናት ጊዜ ይሆንልን ሰኔ ሰባት ከምን አለ ኋላ ፓሰር ውሀ እየጠጣ እራስህ ጠጣ። የምንቆጥረው አንበሳ ነው። እኔ ጋር አስር አንበሳ ከወረደ አንተ ጋር ውሀ ደምጥ እኔ ጋር አስር አንበሳ አኮር ኖ ኖ። አንተ ሰብስበህ መተህ ይኸውልህ፣ እኔ ገባኛ። ለምን ጓደኞች ቆይ ቆይ፣ ምን ይላል ምን ይላል? አህዱ ባንክ አመሰግናለሁ። መቀጠል ችላል። አስብን ፓስተር ንዩ ኢንተራፕቶ የምታደርገኝ አንድ እኔ እያልኩህ ያለሁት እኔ ጋር አስራ አንበሳ ከወረደ አንተ ጋር ዘጠኝ ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልጋህ አልመሰለህ? አሻ አንተ ማረግ የፈለከውን ምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር አችል። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወገ ይሁን አሜን ብለኝ አንድ ጊዜ ፓስተር አሜን በል። ምንድን ነው አንድ ዓይነት ሽለላ ማለለም ፉከራ ማለለ። ይሄ እኔን ደግሞ አዳምጠ በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስት ኦፍ ስሪ ነው ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ ሰባት ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ ሰባት አንበሳ አገኝ ሆን ብለ አንተ አንበሳ ስለሆነ እቆጥራለሁ ያልከው አንተ ዘጠኝ አንበሳ ካገኝ ወረሊ ነጥብ ከፍ ብሏል። በቃ እንገናኝ። ስለዚህ ነጥብ አይደለም አይደለም አይል ማሰር ይጨርስ እንደቱ ማንተ በጌታ ስም የተወጋ ይሁኔ መንፈስ ነጥብ አለቀ። ነጥባችን ይዳኘናል። ቤሶፍ 3 ነው ማን ድል ነሶ ወጣ። ከዛ በኋላ ምናየው ነገር ይሆናል። ፓስተር እና እግዚአብሔር ከአንተ ጋር ይሁን። እኔ እንጃ አይዶን ነው። እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባ? ይሄን ፖለቲካ አገባ። ሙሉ ማዳን ነው። ምን ምን አልኩኝ ነኝ አንደንም ተናገርኩ። እ በቃ እኔ

የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ወንጌላ ማኞች ጋ ነው ውረት ማረገው ወንጌላ ማኞች ጋ ነው ተስፋ ቁረጥ። ፓስተር ጊዜር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው ያሁን። ልዩነት እንዳይፈጠር ብዬ ነው ያሁን። አንድነት እንዲኖር ብዬ ነው። እንደዚህ አልኩት የወንጌላና ቤተክርስቲያን፣ ትብረት ስልሳ አራት ያክል ቤተ እምነቶች አሉ።